በቀን 49 ልምምዳችን ላይ የተሰጠውን የንግግር ፈተና በትክክሉ የተናገሩ ተማሪዎች አስራት መሰረት እና አብዱል ከሪም ናቸው። በጣም ጎበዞች፣ በጣም ጥሩን የተናገራችሁት። በዚሁ ቀጥሉ። እንግሊዝኛችሁ በጣም ጥርት ያለ ቆንጆ እንግሊዘኛ ነው። ስለዚህ በዚሁ ልምምድ እያረጋችሁበት ቀጥሉ። ሄሎ ማይ ዲር ስቱደንትስ ዌልካም ቱ ዴ ፊፍቲ። ዛሬ የቀን ሀምሳ ልምምዳችን ይሆናል እንዲሁም የመጨረሻ ልምምዳችን ነው የሚሆነው። እንግሊዝኛ ቋንቋን ለመናገር አፍ መፍቻ ልምምድ የመጨረሻ ቀን ቀን ሀምሳ ዛሬ ይሆናል ማለት ነው። በሀምሳ ቀን ቆይታችን ላይ በሁሉም ልምምድ መጨረሻ ላይ የንግግር ፈተናዎች ነበሩ። እነሱን ፈተናዎች የተሳተፋችሁ በጣም ጎበዞች ናችሁ፣ ላመሰግናችሁ እወዳለሁ። ከዚህ በኋላም የምተሳተፉ ትኖራላችሁ። ሁላችሁም በርቱልኝ የዛሬው ልምምዳችን እንዲሁም ፈተናው የመጨረሻ ነው የሚሆነው ማለት ነው። ነገር ግን ከቀን አንድ ጀምሮ እስከ ቀን ሀምሳ ድረስ አብራችሁ ለነበራችሁ ተማሪዎች እንዲሁም ሀምሳውኑ ቀን ሙሉ ተሳትፎ ላደረጋችሁ ተማሪዎች ጥረታችሁንና የመማር ፍላጎታችሁን አይቼ በቴሌግራም የምሰጠውን የአንድ ወር የግራመር ትምህርት በነፃ እንድትማሩ ሽልማት አድርጌ ሰጥቻቸዋለሁ ማለት ነው። ስለዚህ ይህ ቪዲዮ እስኪለቀቅበት ቀን ድረስ ከቀን አንድ ጀምራችሁ እስከ ቀን 50 ድረስ ምንም አይነት ቀን ሳትዘሉ ዘሉ ተሳትፎ ያደረጋችሁ ተማሪዎች ይህንን ግራመር ትምህርት በነፃ መማር ትችላላችሁ። የእናንተን ስም ዝርዝር በቴሌግራም ቻናል የሚገልጽ ይሆናል ማለት ነው። ስለዚህ ቀጣይ ዙር የግራመር ትምህርት ላይ ተቀላቅላችሁ መማር ትችላላችሁ። አሁን ወደ ዛሬው ልመመዳችን እንሄዳለን። በዛሬው ልመመዳችን ላይ የምናገኛቸው ንግግሮች የሚጀምሩት ዞስ አር ዞስ አር በማለት ይሆናል። ዞስ ማለት እነዛ ማለት ነው። ስለዚህ የምንጠቀመው ሩቅ ላለ ነገር ሆኖ ብዛት ላለው ነገር ነው ማለት ነው። ስለዚህ ብዛት ያላቸው ሩቅ የሆኑ ሰዎች ሊሆኑ ይችላሉ፣ ቁሶች ሊሆኑ ይችላሉ። ዞስ ወይም እነዛ ብለን እንሰይማቸዋለን ማለት ነው። አር የሚለው ደግሞ ነው የሚለውን ይገልጻል። ስለዚህ እዚህ ጋር ብዙ ቁጥር ስለሆነ ናቸው የሚል ትርጉም ይኖረዋል ማለት ነው። ስለዚህ ዞስ አር ብለን ስንጀምር እነሱ እንደዚህ ናቸው፣ እነሱ እንደዛ ናቸው የሚሉ አረፍተ ነገሮች ይሆናሉ ማለት ነው። ሁላችሁም ተዘጋጁ፣ እንጀምር። ዞስ አር ኮይንስ። ዞስ አር ኮይንስ። እነዛ ሳንቲሞች ናቸው። ዞዝ አር ሀትስ ዞዝ አር ሀትስ። እነዛ ኮፍያዎች ናቸው። ዞዝ አር ሪንግስ ዞስ አር ሪንግስ እነዚያ ቀለበቶች ናቸው። ዞስ አር ስታርስ። ዞስ አር ስታርስ። እነዚያ ኮከቦች ናቸው። ዞስ አር

አር መግስ። ዞዝ አር መግስ። እነዛ ኩባያዎች ናቸው። ዞዝ አር ዎችስ። ዶስ አር ዎችስ። እነዛ የእጅ ሰዓቶች ናቸው።

አር ኦልድ። ዞስ አር ኦልድ። እነዛ ያረጁ ናቸው ወይም የቆዩ ናቸው። ዞስ አር ሞደርን። ዞስ አር ሞደርን። እነዛ ዘመናዊ ናቸው።

እነዛ በረዶ መስራት አለባቸው። ዞዝ ሹድ ቤንድ። ዞዝ ሹድ ቤንድ። እነዛ መታጠፍ አለባቸው። ዞዝ መስት ስቴይ ዞስ መስት ስቴ እነዛ ግድ መቆየት አለባቸው። ዞስ መስት ሻይን ዞስ መስት ሻይን እነዛ ግድ ማብረቅረቅ አለባቸው። ዞስ

ንግግሮችን ጨርሰናል። ወደ ፈተናችን ነው የምንሄደው። አስር ንግግሮች አሉ። ዞስ አር ዊንግስ ዞስ አር ኮይንስ ዞስ አር ስታርስ ዞስ አር ስቲኪ ዞስ አር ሞደርን ዞስ አር ጎልደን ዞስ ከን ረስት ዞስ ዊል ሜልት ዞስ መስት ሻይን ዞስ ማይት ሲንክ። እንደተለመደው እነዚህን አስር ንግግሮች በደንብ አድርጋችሁ ለራሳችሁ ልምምድ ካደረጋችሁ በኋላ ከላይ በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዘኛ ቴሌግራም ቻናል ድምፃችሁን ቀድታችሁ መላክ ነው ማለት ነው። እንግዲህ የአምሳ ቀን የንግግር ልምምድ ትምህርታችንን እዚህ ላይ እናበቃለን ማለት ነው። ሌላ የክፍል ትምህርት ደግሞ ሰኞ፣ ሮብ፣ ዓርብ እንዲሁ ከዚህ በፊትም እንደማደርገው ለእናንተ ይጠቅማል ብዬ ማስባቸውን የትምህርት አይነቶች አዘጋጃለሁ። ነገር ግን እናንተ መማር እንፈልጋለን የምትሉት እናንተ ራሳችሁ ያሰባችሁት የትምህርት አይነት ወይም የትምህርት ክፍል ካለ ኮሜንት ላይ ወይም አስተያየት መስጫ ቦታ ላይ ማስቀመጥ ትችላላችሁ። በሚቀጥሉት የትምህርት ቪዲዮዎች እንገናኛለን። እስከዚያው ሰላም ቆዩልኝ። ቻው ቻው።